ምን አባዬማ ጋር እንደሆነ ታውቋል። ምን እኮ የትና ማንጋር ነው ያለው? ግን ዳኒ ንገረው ይ ልካል። መጀመሪያ ግን መረጋጋት ይኖርባታል። እናንተ ሰዎች ነገሩን እንጂ ቲና ጋር ነው አሳግቷለች።

ታዲያ ለምግብ ይኖራል እንዴ? ናፍጥኝ። ዳንኤል ዛሬ ታሪክ ሰራ። አባባ ያሉበት ቦታ ሁሉንም ነገር አወቀ። ከቲና ኋላ ተደብቆ ከስተጀርባ ሲከተላት ነበርና እሷ ደብቀው ስትሄድ አንድ ቀን እየሄዳለሁኝ እያለችው ስለነበረ ደውሎ እንኳን ቢጠይቃት ከሆኑ ከምናቃቸው ሰዎች ጋር እየሄድኩ ነው በማለት ነበር ሸውደው ይሄደችው። እሱም ግን ከኋላ አንድ ቀን እየሄዳለሁ ብትለውም ልትነግረው አልቻለችም። ስለዚህ መሄድ ያለብኝ እሷን ተከትዬ ስልኬ እንደውዬ ከኋላ መከተል ነው በማለት ተኋላ ሲከተል ኑሮ መጨረሻ ላይ እሷ ስወጣ የገባችበት ግቢ በስርዓት በማየት ቀጥታ ግቢው ሂዶ አባዬ የታሰረበትን ግቢ ለማየት ችሏል። እዛም ሲደርስ በር እየቆረቆረ ነበር። እንግዲህ ምን ይገጥመዋል? የሰማይ ስባር የሚያክል ሰውዬ ነው እሱ ጋር ይያያዛል ወይስ ምን ይሆናል? ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች፣ እንኳን ወደ ቻናል በሰላም መጣችሁ። የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ክፍል አርባ ተለቀቀ። ወደ ክፍል ሰላሳ ዘጠኝ ስንመለስ እንግዲህ ካሌብ ዳንኤል ለትሁት አባዬን እንዳሳገተችው ነግሯት ነበር፣ እና ይሄንን ነገር ስሰማ እንግዲህ ካሊብ ቀስ ብሎ ሁሉንም ነገር አስረጁ በማለት ነበረ። ሂድና እኔ እመጣለሁ ብላ ሳሎን ቁጭ እንዳሉ እንግዲህ ሁሉንም ነገር አባዬ አለ ብላ ትነግረዋለች። ይሄንን ስሰማ ዳኒ ማነው ዳንኤል ነው ንገረው ስትል፣ እንዴት ይሄን እየሰማች በምን አስቻለች እያለን ነበር ተረጋጋ እያለች ነበር እና አሁንም ለነገሮች የሚፈጥነው ካሊብ በጣም በቁጡና በስሜት ላይ ይገኛል። ይሄንን ስትነግረው ቲናናት ያሳገተችው ዳንኤልንገር በማለት ይሄን ስነግርሃው ግን፣ በዚህም ቢሆን ተረጋጋ እያለ ዳንኤል ነገሮችን በስነስርዓት የመራ ይገኛል። ስለዚህ ዳንኤልም እንዳያበላሽ ካሊብ ነገሮችን። አሁንም ቲናን ስትቀበሏት እንደ በፊቱ ሆናችሁ እኔ ለመቅረብ ለእኔ አትዋሸኝም ሁሉንም ነገር ለማድረግና እኔ ደግሞ ለባባ እንደምደርስለት አምናለሁ እያለ ነበረ። ይህን የሰማው ካሊብ ግን በስሜትና በንዴት ሆኖ ተነስቶ እሄዳለሁ ብሎ ሁልጊዜ ነገሮችን ፈጥኖ የሚያበላሸው ካሊብ ተነስቶ ይሄዳል። ይህንን ሲያዩ ትሁትና ዳንኤል በጣም ይናደዳሉ። ትከተለው እና ምን እየሆንክ ነው ብላ ተመልሰዋለች ካሊብን። ነገሮችን እኮ አሁን አባዬ ላይ ያለበት ሁኔታ አናቅም። ስለዚህ ነገሮችን በተረጋጋ እንጂ አሁን እያበላሸህ ነው እንዴት ትኛለች። አባዬ እኮ የለም ሁለት ቀን እኮ ነው። ስንት ቀንም ቢሆን አሁን ላይ እሱን ለማውጣት ዳንኤልን ግዴታ እንትን ማለት አለብን፣ ስትለው እሱም እሺ ካልሽ በማለት ተመልሶ ወደ ቤት ይመጣል። ይህንን እንግዲህ ስትለው ካሊብም ዳንኤልም ነገሮችን እሱ ግን እያበላሸ ነው፣ ስለዚህ ይረጋጋ በማለት ነበረ ሲላት የነበረው። ትሁቴም እሺ በቃ ባለኝ ሁሉ አደርጋለሁ እያለ ነበረ ስትለው፣ እንግዲህ እኔም እታገላለሁ ግን አንድ ነገር እንድታደርግልኝ እፈልጋለሁ ይላታል ትሁትን እሱም ለኤደን ሲል ሲኦልም ቢሆን መግባት የሚፈልገው ለፍቅረኛው ሲል ነው። ዝወጥ መድም ውስጥ እየገባውና ከኤዱ ጋር እንድታስታርቅኝ እፈልጋለሁ እያላት ነበረ። አንተም ይሄንን አባዬን አደረ አባዬ ምንም ቢሆን እንደዚህ አደረ ታውቂያለሽ። አንተም ጥሩ ነህ አውቃለሁኝ፣ ኤዱን እንደምትወዳትም። ሁለተኛም እዚህ የገባሁ የአንተን ስራ እቃለሁ ስትለው ነው ይሄን ለማባበል ለማስመሰል አይደለም ሰው የሰው ነብስ ምንም ክፉ ቢሆን እንድገደል እንትን እንደማለል ታውቂያለሽ፣ ይላታል። እሷም አዎ ትለዋለች። እና ይሄንን ስትለው አንቺም ዳንኤልን አመንሺው ማለት ነው። ዳንኤል በአሁኑ ላይ እጁ ምንም የለበት እሱ ያለሽን እንዴት አመንሺው፣ ቴና እንፈልጋለሁ ቢልም ካሌብ ተረጋጋያለች ለማረጋጋት ትችላለች ማለት ነው። ትቡቴ ካሌብን፣ ምክንያቱም ካሌብ እና ዳኒ አሁን ላይ ተረጋግተህ እንትን በይ እንዳያበላሽብኝ እያለ ነው ያለው ማለት ነው። እንግዲህ ከመሀል የዳኒ ፍቅረኛ ኤዱ ትመጣለች። ኤዱ መታ እንዴት የጠፋ እያለች ነው እና አሁን በስሜት ላይ ሆኖ እሱ ይናደዳል። አባዬ እኮ ለማንም ክፉ አይደለም እቤቱ ተቀምጠው ይህንን ሲያደርጉ እያለ ነበር እና ኤዱም ትናደድና ለማዘን ሲል እጁን ይዛ በቃ ይዞ እያለች እጁን ይዛው እንደዚህ እያባበለችው ነበር እያረጋጋችው። የዚ ጊዜ ሲተሻሹ እንትን እያሉ ነው ብሎ ዳንኤል ከድንገት በሩን ከፍቶ ሲገባ እነሱን እንደዚህ እያደረጉ ያገኛቸዋል። እጅና እጃቸውን ተጨባብጠው አይዞህ በምትል ጊዜ ዳንኤል የዚ ጊዜ ምን እያካርክ ነው በማለት ጡንቻውን ለጥጦ ይመጣል ማለት ነው። ዳንኤል በፍቅረኛው በኤዱ የማይደራደረው የዚ ጊዜ በቦክስ ይገጥመዋል። በቦክስ ሲገጥመው ይሄ ቤት እኮ የኤዱን አትምጭ ነው እንደምትለው ውሪ ትልና እንግዲህ ኤዱም እሱን ትገላግላለች ተውቴም ትመጣለች ማለት ነው። ዝፓርት ላይ ግን በጣም ነው ያሳቁኝ ማለት ነው፣ ሲደባደቡ ሲሉ ማለት ነው። እንግዲህ ካሊብ ነገሮችን በእርግጥ የሚያበላሸው እሱም አረጋግተው ቢያስረዳው እንኳን ጥሩ ነበረ። በእርግጥ ብዙ ነገር ደርሶበታል ካሊም ማለት ነው፣ ግን ደግሞ አሁን ላይ ለአባቱ ሲል ሁሉን ነገር አልፏል መቻል አለበት ነበረው ማለት ነው። እናም ተነስቶ የቤት እንዳትመጣ ነው ዝቤ በመምጣቷ ኤደን ምንድን ነው ችግሩ ብሎ እሱ ግን እጅና እጃቸውን ተጨባብጦ ሲያይ ምን እየተካሄደ ነው ታውቃለህ፣ በኤዱ ማንም ሰው እንትን እንድልብኝ አልፈልግም። ኤዱን በጣም ነው ከልቤ የማፈቅራትም ለሷ የማልሆነው ነገር የለኝም። ታውቃለህ እያለ ነው አይደለ። የሰው ሚስት እያማገጡ የራስ ሚስት እንደዚህ እንትን ስትል አታፍርም? እያለ ነው ምን ማለት ፈልገህ ነው ይለዋል። ሁሉንም ነገር ዳንኤል ካሊብ ይነግረዋል። ታውቃለህ ሚስቴን አንተ የራስ ሚስት እንትን እንደምትል የሰውንም እንትን ማለት ነበረብህ ሲለው ይደነግጣል። ከእሷ ጋር እንደምትሆን እኮ እንደምትማግጥ ባይኔ በብረቱ አይቻለሁ ሲለው ይደነግጣል። ይዝ ጊዜ የሚገባበት ይጠፋና ዝም ይላል። እሱም እንግዲህ እንዲያውም ቆሻሻዬን ወሰድክልኝ፣ እንዲያውም ቆሻሻ ሚስትህን ተንከባከብ፣ ራስን ሚስትህን ያዝ እንጂ እንትን በል ሲለው ነበረ። ካሊ ዳንኤልም ጥሩ ሰው መስሎ አይቻለሁ ባይኔ ሲለው ይደነግጣል። ዳንኤልም ማለት ነው። እንግዲህ ይህንን እያለ ሳለ ዳንኤል አሁን ስራውን መቀጠል አስቧል። የዚህን ጊዜ ማነች እንቴና መታ ይህንን ትለዋለች። ማን ትሁቴ መታ ትመክረዋለች። አንተ አሁን ላይ እንደዚህ መሆን የለብትም፣ በስነ ስርአት ማረጋጋት ነው። እንዲህ ደበደበኝ እኮ መታኝ እያለ ነበር እና ሁለቱንም ታረጋጋና በአንድ ይቀመጣሉ። ሁለቱም በአንድ ከተቀመጡም በኋላ ግን ዳንኤልም ያሰጥጠዋል ማለት ነው። ይህንን ብሎት ይለያያሉ። ዳኒም ካሊብም የሰው ሚስት ብሎት እንትን ሲል ጥንቃቄ ታደርጋለህ፣ በእንትና የሚመጣብህ ብሎት ትቶ ሲሄድ ሁሉንም በድንጋጤ ይሄዳል። ትሁቴም ካሊብን አንተ ነህ ነገሮችን ማረጋጋት፣ በአሁኑ ላይ አንተ ነህ ጥፋተኛ። አንቺም ጥፋተኛ ነህ እያልሽኝ ነው እያሉ አዎ አሁን አባዬ ያለበት ቦታ በጣም ከባድ ነው። ስለዚህ አሁን ዳንኤልን ሁሉንም ነገር ስለሚያውቅ እሱም መንከባከብና እንደ አንተ ብትጠይቅ ወይስ እንደዚህ ብትል ቀርመህንትን ብትል ነገሮች ይበላሻሉ እያለችው ነበረ። እንዴት ህግ ባለበት ሀገር እንደዚህ ይሆናል? እያለ እየተናደደ ነበረ። እሱም ማለት ነው ወደ ዳንኤልም ወጥቶ የሄደው ማለት ነው እንዳኔ ኤል እንግዲህም ብሎ ማነች ቴና እቤት ነበረች እና ቴናም፣ መቼ ነው እቤት ሰው የለም፣ እና መቼ ነው እዛ ቦታ ምንሄደው? ሁለተኛ ይህንን እዚህ ቤት እንዲያታወራ። ስለአባባ አባባ ስለ ጋሽ እኮ ነው ቢላትም ቢሆንም፣ እዚህ ቤት እንዲያታወራ ነው። ወሬ ከሆነ ከፈለግ ውጭ ወተን እናውራ ትለዋለች። እሺ ብሎ በቃ ተይው ብሎ ዝም ይላታል ማለት ነው። አሁን ነገ ወይም ተነገ ወዲያ እንሄዳለን ብላ ዝም ትለዋለይ፣ ማለት ነው። አሁን ትታው ትሄዳለች ወጥታ ማለት ነው። ቴና ዲና ትመጣለች። ዲና መጣለ ተሁቴ ታናግራታለች። በእናትሽ እንትን እንዲል አንቺ እንትን በይ እያለቻት ነበረ ማለት ነው። ዝም ጊዜ እንግዲህ እሷም እሺ በቃ ዳኒ፣ እንዴት እሱስ እንደወዛሽ ጋ ሆኖ የእሷ ጅራት ሆኖ እንደዚህ እንትን ይላል አብሮ እንትን ይላል። እሱ በአሁኑ ላይ እሱ ለአንቺ ስለሚወድሽ ሁሉንም ነገር ለአንቺ ሲል ነው እዚህ ውስጥ የገባው ብላ ታስረዳታለች ትሁቴ። ይሄንን ስለሚወደኝ ብዬ አይኑን ራሱ ለባባ ብዬ እንጂ ለጋሼ ብዬ እዚህ ቦታ መገኘት ማየትም አልፈልግም ነበር እያለ ነበር። በአሁኑ በቃ ተረጂውና ለባባ ስቴ እስከሚገኝ እሱ ሁሉንም ነገር ቴና ደግሞ አደብቀውም እያለ ነበር እና ይሄንን ብላው፣ እሺ ትላለች። ስትወጣ እንግዲህ ዲናይል ኤደን ማለት ነው። ዳንኤልም ተከትሎ ሲመጣ አንተ ይሄንን ካደረክ አምናለሁ፣ እስኪ አድርገው እናሳየን እያለች እሷን በቁጣ እያየችው ነበረ። ኤዱ ማለት ነው። ይህንም ብለው ለእሷ ሲል እንግዲህ እሷም ጋር ለመታረቅ ሲል ዳንኤል እየሰማ የምድርም ቢሆን አይቀረኝም በማለት ወደ ውሳኔው ገብቷል። ዳንኤል ጀግንነቱን ከካሊብ ነገሮችን ከሚያፈርሰው ዳንኤል መቶ ፐርሰንት ይሻላል ማለት ነው። ካሊብ ሩጦ ሁሉንም ነገር አባቱ እንኳን በዚህ ጋር ተቀምጦ እንደዚህ ሩጦ ከእሱ ጋር ነው እንትን የሚለው ነገሮችን አረጋጋ ያለችው ነው እናት። ዲናም ኦኬ ብሏት፣ እሷን ትታው ትሄዳለች። ስቲ ያርገው እናሳየን አባየን በቤትም ብዬ አስለቅቀዋለሁ ብሎ ድፍረቱን ቀጥሏለሁ። ወደ አባባ ጋር ስንሄድ አባባም ምን ይላል? ልጁን አጋቹን የሰማይ ስባር የሚያክለው ሰውዬውን እባክህን ልጅ እጀን ፍታኝ፣ አንተን ልጅ በጣም ይጨነቅብኛል፣ ላናግረው እያለ ነው። ትቀልዳለህ እንዴ ልጅህ ስታናግረው ፖሊስ ይዞ መጣ፣ ታውቃለህ? ይሄን አስበኋል እያለ ነበረ እባክህን አባቴ ቢለውም እምቢ አለው። እንደምትፈልገውን እሺ ምንድን ነው ሲለው፣ እኔ ምንም አልፈልግ ብርና ገንዘብ ነው። እኔ እኮ ልስጥ ብዬ ነበር፣ ከአንተ አልፈልግም። አሁንም አለቃይቱ በጣም እንትን ያለች ስለሆነች ተንዘላዝ ላቤናይ ይሄን ያክል ሁለት ቀን እኮ ሆነ እያለው ነበር። ሁለት ቀኑን ከወርም ልትቀመጥ ትችላለህ። አባት አልሆነም ልጄ እያሉት ነበረ። ምን አገባኝ ይለዋል እንደዚህ ብሎ እና ገባኝ። አንተ ሰውዬ ብትሆን ሳትሆንም ዝም በል እያለ እንደዚህ ሲለው ግን አናደደኝ ማለት ነው። ፊልም ሆኖ ሳለ አባ አባ ሳዘኑኝ እጄን ፍታኝም ቢለው ትቀልዳለህ እንዴ? እንደዚህ የምታወራበት እንትን የለም እኮ እያሉት ነበርና እኔ እኔ ልጅ አልሆንም አንተ ልጅ ብትሆነ ዝም ብለህ ልጅ ሳትሆን መጥቼ ቤት ቢሮ መጥቼ ብር ስጠኝ ወይም እንድብልህ ታደርገዋለህ። አላደርገውም እኮ ስለዚህ በምስጥራው ነው ማድረግ ያለብህ ይለዋል። እንግዲህ ኤደን ወደ መጠጥ ቤት ሄዳለች እና ና እንሂድ ተተዝናና ማነች ቲና ማለት ነው ቆይተናል ብላ ወይኗን ወይን እንጠጣ ብላ ለሱም ትጠጣና ጠጣ እያለች እሱም ለፍቅራችን እያለች ችርስ ትለዋለች። እሱም በጣም ጎበዝ ነውና ይሄንኑ እያላት ነበረ ይህን ከተባባሉም በኋላ ተነስተው ይሄዳሉ። እሷ ደስተኛ ናት አባቷን እያሰቃየች አሁንም ደግሞ ገንዘቡን በእሷ ስንት አላረገ እንድገልላት ነው የምትፈልገው እና ሁሉንም ነገር እንትን ብላለች። እዚህ ጊዜ ዳንኤልን ደውሎ እሷም ወደ ሰውየው ጋር እየሄደች ነበርና ዳንኤልም ተከትሏት እየሄደ ነው። ሲደውልላት ሆነ ቦታ ነው የሚሄደው የሆነ ቦታ ነው የሚሄደው። እዛ ቦታ ሲሄድ አንድ ቀን እየሄዳለሁ እያለችው ስለነበረ ሸውዳው ነበር የሄደችው። እሱም ከኋላ እየተከተላት ነበርና ታክሲ ይዛ ስትሄድ እሱም ከኋላ ተከትሏት ነበር። የገባችበትን ግብያዬ ከኋላ ከስተጀርባው ሆኖ እዛ ግቢ ውስጥ ሲገባ ሰማይ የሚያክለው ሰውዬም ማንም ሰው አላየሽ እርግጠኛ ነሽ እያላት ነበርና በፍርሃት እሱ በፍጹም በዚህ ምን ማንም አላየኝ ብላት ትለዋለች። እሱም ሞኬ እንደዛ ከሆነ በሂጅና ምግብ አምጪ ሲላት ምግብም እኮ በጣም ዋጋው እንትን ብሏል፣ በይ ብርም ጨምሪ ወይ እንትን በዚህ እኮ ጊዜ እንትን አልኩ እያላት ነበር እና እሺ ብላ ምግብ ልታመጣ ሄደች ማለት ነው። ዳንኤልም ያንን ግቢ ሲያይ ሩጦ ወደዛ ግቢ ነው ቀጥታ የሄደው። ግቢውንም ስላየው እንግዲህ በሩን እየቆረቆረ ነበር። እዛ ላይ ያለቀው ዳንኤል ያው ይደርስለታል። ግን አሁን ላይ ዳንኤል ችግር ይደርስበታል ወይስ ምን ይሆናል? ይፈተዋል፣ እዛው ይጋጠመዋል። ጀግና ነው። ኤዱን ለማግኘትም ሲል አባባን ይህንንም ልጅ ገጥሞ ማለት ነው ያስለቅቀዋል ብዬ አስባለሁ። ጀግናና ደፋር ነው። ለነበረን ቆይታ እናመሰግናለን። ባይ ባይ